አንቺ የሄድሽበት ቦታ የት ነው? ቆይ ምናብ ለተው ነው የላኩሽ? እኔ ምንም ማለኩ። ቆይ ልጅቷ ምናችሁ ናት? ጭራሽ ምናችሁ ናት? አሁን ምናችሁ ናት? የሱ ሲሆን አንተ ሸኛ ያደረገህ ማን ነው? ይኸውልሽ፣ ሴትዮ፣ አረጋግ ሴትዮ። እኔን? ሴትዮ? አዎ አንቺን ነው ሴትዮ። በቃ ተይኝ። ስንት ጊዜ ልስጣችሁ? እዚህ ቤት እንድቆዩ አልገባኝም። ቤት መፈለጊያ ጊዜ ስንት ቀን ልስጣችሁ እያልኩኮ ነው። የምን ቤት ነው ማለት? ቤታችን አይደል እንዴ ያለን? ቤቴን እንድትለቁልኝ እፈልጋለሁ። አንቺ አበርሽ እንዴ አንተ አይመለከትም። ዝም በል ቲና እ የካሌብ አባት መልስን እየጠበቅኩ ነው። እና ከቤት ይጣበሪ እንደዛ ነው እያልሻለሽ። ከቤቴ ነው ያልከው። የማን ቤት ነው? የኔ ቤት እኮ ነው። ፈርመህ ሰጥቶኛል። ትንሽ ቀን ሲጭን ካሌብንም ንገረው። ጎረቤት እየበጠበጥሽ ይመለከተዋል። ያገባህን ሴትዮ፣ ልክሽን እያጣሽ ነው ሴትዮ። አምናደር እንዳይመስልሽ፣ ጎረቤት አትበጥብቺ። ሌላም ሰው ቢሆን አትረብሽ። ቤቴ እኮ ነው ምን ቤቴ ቤቴ ያበዛሽ? እስካሁን ጎረቤታችን ነበር እስካሁን ማጥገኛ ነበርኩኝ። አንተ ግን ጸባይህን አሳምሮ መኖር አቃተህ እና ይቅርታል፣ ዴክሽ አረፍዷል። ለማንኛውም እንድትዘጋጅ ነው ልነግርሽ የመጣሁት። ምንድን ነው የምትዘጋጀው? ሁላችሁንም ጠራርጌ ላስወጣችሁ ነው። ስለዚህ አስቢበት። ደግሞ ከአውሬ ጋር ለመለየት ዝግጅት ያስፈልጋል እንዴ? እንዲሁ መለየት ነው እንጂ። ማን ነው አውሬ? አንቺ። እኔ ግን ግደላ፣ ግደላ ተነቃተ መቃተም ላይ ስሜታ ምን በወጣህ ነው ሞተን ለምን ያለውን ነገር ተናግራችሁ አትገላገሉ? አሁንም ማ ተገላገልን? ገና እኮ እየደነፋች ነው እሷ። የእሷ ድንፋታ ከዚህ ሳምንት ያለ ቀይ ግን ለምንድነው ብዙ የሚሰራው? ታቆይ እራሷ መታለች። ከዛ እስከምን እንደምትሄድ ግን እኮ ደሞዝ ብላ ያስገባው በጣም ትንሽ ብር ነው 10000 መች አነሰ። ልካፈል ካለሽ ደግሞ አምስት ሺህ ይዛ ከዚህ ቤት ትወጣለች ማለት ነው። ልጅቷ ልታሳብዳት ማለት ካልል ልታሳብደኝ ነው እንዴ? በርችኮ ቆየሽ። ገንዘቡስ ይኸው ይሄ ኳስርሽ ብቻ ነው አውቃለሁ። ደሞዜ ነው። ልክ ስትፈችኝ አምስት ሺህ ብር አካፍልሻለሁ። እየቀለድክብኝ ነው? ምን አስገለደኝ ብለሽ። እንዲያውም ከዚህ ላይ የቤት አስቤዛ ሊቀነስለት ይችላል። ቆይ ምን እንደሆነልሽ። ይህ የአባቴን ንብረት አንስችልስሽ። ከቤቴ ውጡ የቀራት ይሄ ነበርና በስተመጨረሻ ቲና እዛ ቤት የሚኖሩትን ካሌብን አባቱን ተውትንም ልብሳቸውን በራሷ እጅ ሻንጣ ውስጥ ጨመረችላቸውና ከቤቴ ውጡ ብላቸዋለች ማለት ነው። መጀመሪያ ላይ ለሽማግሌው ለካሌብ አባት ቀነ ገደብ ሰጥታቸው ነበር። ስንት ቀን ልስጣችሁ፣ ከዚህ ቤት የምትወጡበትን ቀን፣ ሌላ ማረፊያ የክራይ ቤት የሚሆን የምትፈልጉበትን ቀን፣ ስንት ቀን ልስጣችሁ ብላ መጀመሪያውኑም አስቀድማ ለሽማግሌው ነግራ ነበር። ከዛ ቤት እንዲወጡላት እንደምትፈልግ ማለት ነው። ሽማግሌው ግን ፈገግ ብሎባት እሽ በቃ ትንሽ ቀን ብቻ ታገሺና ያላት እንጂ ጋ ቤቱ የሷ እንዳልሆነና እስካሁን እየተሸወደች እንደሆነ አልነገራትም ማለት ነው። ዳኒ ደግሞ ይሄ ነገር ጨንቆታል። እዛ ጋር ለሷ ነግሮ በእሷ አርፋ እንድትቀመጥ ለማድረግ ሞክረዋል። ግን ሽማግሌው ደግሞ እዚህ ጋር ሊያበድረው ቃል የገባለት ብር ስላለ ይሄንን ነገር ለሷ ከነገርካት ገንዘቡን አታገኝም፣ ከፈለክ ነገራት፣ ገንዘቡ ካጣ ደግሞ በእኔ አትዘን ብሎታልና ዳኒ እዚህ ጋር በመሀል አጣብቅኝ ውስጥ ገብቶ ይሄንን ነገር እንዴት እንደሚነግር በጣም ተቸግሯል ማለት ነው። ቲና ደግሞ መጀመሪያ ላይ ሽማግሌው በጠየቃት ቀነ ገደብ ትንሽ ቀን ብቻ ስጪንና ቤቱን እንፈልጋለን ባላት መሰረት ያንን ነገር ተስማምታ ነበር። እሺ በቃ የተወሰነ ቀን ሰጥቻችኋለሁ፣ እናንተ ደግሞ ቤት ፈልጉ፣ ሌላ ቤት ማረፊያችሁን አዘጋጁ ብላው ነበር። ግን በስተመጨረሻ ካሊብን ገንዘቡን እንድታካፍለኝ እፈልጋለሁ እስካሁን የለፋበትን ያንተ አካውንት ላይ ያለውን ገንዘብ ግማሹን የኔን ድርሻ መውሰድ እፈልጋለሁ ብላ ካሊብ ስትጠይቀው እዛ ጋ ደግሞ ሽማግሌው ያደረገው ለካሊብ እንደ ደሞዝ እንዲሆነው አስር ሺ ብቻ ነበር ወደ አካውንቱ ያስገባው ማለት ነው። ካሊብም አካውንቱ ላይ ያለውን አስር ሺ ብር እሷ እንድታይ ብሎ ሆን ብሎ የባንክ ደብተሩን ፊት ለፊት አድርጎ ነበርና ቲና ደግሞ ያንን ስታይ በጣም ሰላም አብዳለች ማለት ነው። ይሄንን ሴራ ያሴረው ግን ሽማግሌ ነው። ሽማግሌው አሁን ላይ እያደረገ ያለው ለስለስ ያለና ቀላል በቀል እየተበቀላት ነው ማለት ነው። እሷ ከዚህ በፊት ላደረገችው ነገር ጨርቋን ጥላ አብዳ ከዛ ቤት እንድትወጣ ፈልጋለሁ እንጂ ሁሉም ነገር ባንዴ እንዲቋጭ አልፈልግም ባለው መሰረት ይሄንን ሴራ ያሴረው እሱ ነበርና ለካሌብ እንደ ደሞዝ አስር ሺ ብር አካውንቱ ላይ ያስገባለትና ያንን ደግሞ ቡኩን ፍለፊት አርግ፣ እሷ ከመጣች ትየው ብሎ ያንን ነገር እሷ እንድታይ አድርጓል ማለት ነው። ቲና ደግሞ ይሄንን ነገር ስታይ በጣም አሳብዷት ነበር። በጣም ተናዳለች ካሌብ ላይ ገንዘቡ ይሄ ብቻ ነበር እንዴ እስካሁን ስለፋበት የነበረው ብር እንዳለ የት ገባ ብላ እዛ ጋር በጣም ጮሃበት ብትጠይቀውም ካሌብም በጣም አሹፎባታል ማለት ነው አካውንቴ ላይ ያለው ገንዘብ ይሄ ብቻ ነው አስር ሺ ብር ነው አምስት አምስት ሺ ብር እንካፈላለን ወይ ደግሞ ካልሆነም ከዚህ ላይ ራሱ የአስቤዛ ራሱ ሊቀነስ ይችላል ብሎ እዛ ጋር ንዴቷን ጨምሮላታል ማለት ነው ቲና ይሄ ይሄ አሳብዷት ነው በስተ መጨረሻ ግራ ሲገባት ወደ መኝታ ክፍል ገብታ በራሷ የሁሉንም ልብስ ሻንጣ ውስጥ ጨመረችላችሁና ቤቴ ለቃችሁ ወጡ ከቤቴ እንድትወጡልኝ እፈልጋለሁ እያለቻቸው ያለች ማለት ነው ዳኒ ግን ብዙ ነገር ብሎ እሷ ሊያስቆማት ፈልጎ ነበር፣ እሷ ተረጋግታ እንድትተው እናም ደግሞ አንቺ የማታውቂው ነገር አለ ብሎ ሲነግራት ራሱ እሷ ምንድን ነው ምንድን ነው የማያውቀው ምን ሊነግረኝ ፈልጎ ነበር የተወው ብላ ያን ነገር ቆም ብላ ማዳመጥ አልፈለገችም። እሷ በቃ በስሜት እየተመራች ነው። አሁን ላይ እሷ የሚታያት አንድና አንድ ነገር ከዚህ በፊት ስታልመውና እቅዷ የነበረው ቤቱን በራሴ ስም አረጋለሁ፣ እናም ደግሞ የተቀሩትን ከዛ ቤት አባርራቸዋለሁ ብላ ነበር ያሰበችው። አሁን ደግሞ ቤቱ በእጅ ገብቷል። ስለዚህ ምንድን ነው የምጠብቀው? እናም ደግሞ እዚህ ጋር ብሩን ካላገኘ ምን ይሁን ብዬ ነው እዛ ቤት እነሱን ማቆየው ለአምስት ሺህ ብር ብቻ ብዬ ነው የምታገሳቸው የሚለውን አስባ በስተመጨረሻ ከቤቴ ውጡ ብላቸዋለች ማለት ነው። እሷ ከዚህ በፊት የምታውቀው የካሌብ አካውንት ላይ በጣም ብዙ ብር እንደነበረ ነው የምታውቀው። ካሌብ ደግሞ ያ ብር የእሱ እንዳልሆነና የድርጅቱ እንደሆነ ነግሯታል። ግን እሷ ያ ቢሆን ራሱ ከድርጅቱ ላይ እስካሁን የለፋውበትን የድርሻዬን ስጠኝ ብላ ብትጠይቀውም ድርጅቱ ደግሞ የኔ አይደለም የአባዬ ድርጅት ነው የአባቴ ንብረት ነው እንዲ አንስቼ የምሰጥሽ ብሎ ያ ነገር እንደማይሆን ነግሯታል ማለት ነው። ይሄ ይሄ ነገር ራሱ ንዴቷን ከጊዜ ወደ ጊዜ በጣም እየጨመረባት ነው። እዛ ጋ ደግሞ ካሌብና አባቱ ራሱ ሲያበሳጫት፣ በዚህ ጋ ደግሞ ዳኒ እንድትረጋጋ ደጋግሞ ይነግራታል። ግን እሱ ከእሷ ጎን ሊቆም አልፈለገም። ይሄ ነገር ራሱ እያናደዳት ነው። ለምንድን ነው ከጎን የማትቆመው? ለምንድን ነው እኔ የምለውን እሺ የማትለኝ? እኛ ኮ ስንፈልግ የነበረው ይሄን ነበር። እስካሁንም ስንለፋበት የነበረው ለዚህ ነበር። ለምንድን ነው እሱ የኔን ሀሳብ የማትቀበለው? ብላ ብትለውም ዳኒ ደግሞ እዛ ጋ እውነቱን ሊነግራት አልፈለገም። ግን ደግሞ እንዲሁ በደፈና ብቻ እሷ እንድትረጋጋና ነገሩን እንድታቆም አሁን እያደረገች ያለችውን ነገር እንድ ለምትተተው ነግሯታል። ግን ቲና ይሄንን ነገር ልትቀበለው አልቻለችም ማለት ነው። ሌላው ነገር ደግሞ ዛሬ ያናደዳትና ትንሽ ያበሳጫት ነገር የኤደን እዛ ቤት መምጣት በጣም አናዷታል ማለት ነው። ኤደንን ከዚህ በፊት መንገድ ላይ አይታለች፣ ከካሌብ ጋር መንገድ ላይ ሲሄዱ አይታታለችና ያኔ እሷን የመሰላት የካሌብ ፍቅረኛ ነች፣ ካሌብ ከኔ ቀጥሎ እኔን ከፈታት እሷን ሊያገባ ነው የሚፈልገው የሚለውን ነገር ነበር ከዚህ በፊት እሷ ያሰበችው። አሁን ደግሞ ያቺ ልጅ እሷ መንገድ ላይ ያየቻት ያቺ ልጅ ደግሞ ቤቷ መጥታ ሳሎን ሶፋ ላይ ስትቀመጥ ይሄ ነገር በጣም አናዷታል እነሱ ከዛ ቤት ሳይወጡልኝ እናም ደግሞ እኛ ፍቺ ሳንፈጽም እንዴት ነው እሷን እቤት ድረስ የሚያመጣት የሚለው ነገር በጣም አናዷታል ማለት ነው። እዛ ጋ ኤደን የምታቀው ቲና የዳኒ እህት እንደሆነች ነው የምታቀው። ቲና ደግሞ ኤደንን እዛ ጋ ያሰበቻት የካሌብ ፍቅረኛ ነች የሚለውን ነገር ነበር ያሰበቻት። ሽማግሌ ጉን ቶሎ ብሎ ነገሩ ሳይበላሽ እሷ ልትወጣ ስትልኮ ነው እናንተ የመጣችሁት። ካሌብ ተነስና ሻኛ ሲለው ዳኒ እዛ ጋ ደግሞ ካሌብን ይፈራዋል፣ ይወስድብኛል፣ ይቀማኛል የሚለው ነገር ስላስፈራው አያ የኔ ራሴ ሻኛት አለው ብሎ ሲነሳ ይሄ ነገር ራሱ ቲናን አበሳጭቷታል። አንተ ደግሞ ምን ቤት ነህ እሷ የምትሸኛት ብላ እሱንም ተቆጥተው ነበር። ያው እሷ ያሰበችው እሱ ደግሞ ምን ቤት ነው ምን አግብቶት ነው የካሊብን ፍቅረኛ የሚሸኘው የሚለው ነገር ነበር ትንሽ ያበሳጫት። ኤደንም በስተ መጨረሻ አይ ካሊብ አይደለም ዳኒ ይሸኘኝ ብላ አብራው ወጥታለች ማለት ነው። ከዚያ ሲመለስ ራሱ ቲና ዳኒ ላይ በጣም ጨዋለች። አንተ ደግሞ ምን ቤት ነህ? ለምንድ ነው የእሱን ፍቅረኛ የምትሸኘው? እቺ ልጅ ደግሞ ማነች? ይህን የምታውቃት አንተ ደግሞስ ምናችሁ ነች ብላ ጠይቀዋለች ማለት ነው። ዳኒ ግን ምንም ሊነግራት አልፈለገም። እሱ ዝም ብሎ እንድትረጋጋ ብቻ ነገሩን ቀስ ብላ እንድታጤ ነው የሚነግራት ማለት ነው። ሌላው ነገር ደግሞ ዳኒ ካሌብን እንደሚፈራ ግልጽ ነው እዛ ጋር ካሌብ ኤደንን ይወስድብኛል ይቀማኛል የሚለው ነገር በጣም ስላስፈራው ዛሬ ደግሞ አንድ ያደረገው ነገር ትሁት እዛ ጋር ካሌብን እንድታየው ከካሌብ ጋር ረዘም ላለ ሰአት ቆም ብላችሁ ስታወሩ ሰምቻችኋለሁ ምናልባት ይሄ አጋጣሚ ላንቺ ጥሩ ነው ይሄን አጋጣሚ ባታሳልፊ ይሻልሻል ብሎ እዛ ጋር ትሁት ከካሌብ ጋር እንድትቀራረብና መቼም ከቲና ጋር እንደሚፋቱ አውቋል ያ ነገር እንደማይቀር እሱ ራሱ በልቡ አውቋል ግን ደግሞ ቲናን ከፈታት ኤደንን ይወስድብኛል ብሎ ስለፈራ ከአሁኑ ቶሎ ብሎ ከቲና ጋር እንዲቀራረቡና ቲና በአንዴ ከሰራተኝነት ወደ ቤት ባለቤትነት እንድትቀየር በዛ በዛ ነገር እንደ ማበቢያ እሷን እየነገራት ነው። ቲና ግን ታሾፍበታለች። አሁን እውጣልኝ አሁን ልንጣላ ነው እያለች ነው ማለት ነው። ይሄ ነገር ግን በስተመጨረሻም ሊሆን የሚችልበት ቻንስ ይኖራል ማለት ነው። እዛ ጋር ምናልባት አሁን ካሌብ እስካሁን አባቱ ነው እንጂ ያንን ነገር ያሰበው ኤደንን፣ አግባት በጣም ጨዋ ልጅ ነች በጣም ጥሩ ልጅ ነች ብሎ ስለ ኤደን መልካምነት ያወራትና ለልጁ የተመኛት አባቱ ነው እንጂ ካሌብ እስከዛሬ ድረስ ኤደንን አገባታለሁ ቆንጆ ልጅ ነች ብሎ እሷን የተመኘበት አጋጣሚ የለም። ስለዚህ አሁን እዚህ ጋር ኤደን ምናልባት ምናል ዳን ያደረገውን ነገር ራሱ ሰምታ ስለምትወደውና ስለምታፈቅረው ብቻ ይቅርታ አድርጋለት ከሱ ጋር መሆን ብትፈልግ ራሱ ካሌው ደግሞ እዚህ ጋር ከትሁት ጋር አንድ ላይ የመሆን ቻንስ ይኖራቸዋል ማለት ነው። ትሁት ያው ለዛቤት ቤት ብዙ መስዋዕትነት ከፍላለች። ከዚህ በፊትም ሽማግሌው እንዳይሞት ቲና ያኔ ሽማግሌ ላይ ብዙ ግፎችን ስታከናውን ለብዙ ቀን እሱን ጠብቃለች። ራሷ ራሱ አደጋ ላይ የሚጥሉ ብዙ ነገሮች ቢከሰቱ ራሱ ያንን ነገር ተቋቁማ ሽማግሌውን ከብዙ ነገር ጠብቃለች፣ ተጠብቃለችና ሽማግሌው ደግሞ ምንም እንኳን ሰራተኛ ብትሆንም ለሷ ብዙ ነገር ማድረግ ፈልጋለ ብሎ በፊት ይሄ ነገር አሁን እየተከናወነ ያለው ነገር የሆነ እልባት ካገኘ ለሷ የሆነ ነገር አስብ ያለ ብሎ ሲያወራ ነበርና ምናልባት ደግሞ እዚህ ጋር ኤደን በዛ በኩል ከዳኒ ጋ መሆን ነው የምፈልጉ ብላ ያንን እንደ አማራጭ ለሽማግሌው ከነገረችው እዚህ ጋር ደግሞ ትሁትና ካሌብ አንድ ላይ የመሆን ቻንስ ይኖራቸዋል ማለት ነው። ትሁትም በእርግጥ ይሄን ነገር አስባው አታውቅም። እሷ ለተወሰነ ጊዜ እዛ ቤት ሰርቼ ወደ ቤተሰቦቼ መመለስ እፈልጋለሁ የሚለውን ነገር ነበር ከዚህ በፊት ስታስብ የነበረው። ቤተሰቦቿ በተደጋጋሚ ስልክ እየደወሉላት እንደናፈቀቻቸው እየነገሯት ነበርና እሷ እዚህ ጋር የቲና ነገር የቲና ነገር እልባት አግኝቶ የሷን ነገር ካስተካከላችሁት እኔ ወደ ቤተሰቦች መሄድ እፈልጋለሁ የሚለውን ነገር ነው የምታስቡ እንጂ እዚህ ጋር ከካሌብ ጋር የሆነ የሆነ ነገር ይኖርናል የሚለውን ነገር አስባ አታቅም። አሁን ደግሞ ዳኒ ረዘም ላለ ጊዜ ቆማችሁ ስታውሩ አይቻችኋለሁ ያለው እነሱ ምናልባት ስለ ሌላ ነገር ሊያወሩ ይችላሉ። አሁን ግን ዳኒ ባነሳላት ሀሳብ፣ ዳኒ ይሄ አጋጣሚ እንዳያመልጥሽ ባላት ሀሳብ ምናልባት ደግሞ ትሁትም የሆነ ነገር በልቧ ልታስብ ትችላለች ማለት ነው። ሽማግሌው ያው በስተመጨረሻ እንዲሁ በቀላሉ የሚተዋት አይደለም። ልጁም እንዲያገባ ይፈልጋል። ልጁም የተስተካከለ ትዳር ኑሮት ልጅ እንዲወልድ ስለሚፈልግ ምናልባት ደግሞ የኤደን ነገር ካልተሳካና ኤደን እዛው ከዳኒ ጋር መሆን እፈልጋለሁ እኔ እሱን ነው የምወደው፣ ምንም እንኳን ቢያጠፋ ራሱ ምንም እንኳን ይሄንን ሁሉ ነገር ቢያደርግ ራሱ ለእኔ ብሎ ነው ብላ ልታስብ ትችላለች። ዳኒ አሁን ከቲና ጋር ተቀራርቦ ይሄንን ሁሉ ነገር እያደረገ ያለው የሆነ ብር አግኝቼ የሆነ ነገር ወስጄ ኤደንን አግብቼ ከእሷ ጋር የተስተካከለ ሕይወት እንዲኖረኝ እፈልጋለሁ ብሎ ስላሰበ፣ ይሄንን ነገር ደግሞ እሷ እንደ መልካም ነገር ልትረዳለት ትችላለች ማለት ነው በዛ በዛ ጉዳይ ደግሞ ምናልባት ካሊብን ካልፈለገችው ቲናና ካሊብ አንድ ላይ ይሆናሉ ማለት ነው።